በስምአም በወልድ ወስ ቅዱስ አህዱ አምላክ አሜን። ሰላም ሰላም ሁሉ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ያለው እግዚአብሔር መስገን ጤንነ ስራ ሁሉ ሰላም ከኔ ጋር ምንም አይልም። ሰብር መስገን። እናንተስ እየበረታችሁ ነው ወይ? እንዴት እያሳለፋችሁ ነው? ህማማትን ምን ይመስላል? ከእናንተ ጋር ከኔ ጋር ያለው እግዚአብሔር ይመስገን ደህና ነኝ። የበረታችሁ ሊነው ወይ? ከሥራው ጋር ሰላም፣ ፍቅር፣ አንድነት ይብዛላችሁ። በእያላችሁበት የመድኃኔ ዓለም የድንግል ማርያም የጠበቀው አይለያችሁ አይለን። እንግዲህ ዛሬ ደግሞ በዕለተ ማክሰኞ ምን ተደረገልን የሚለውን አብረን እንመለከታለን እንደ እግዚአብሔር ፍቃድ ቪዲዮውን ሲጀምሩ ሸር፣ ሰብስክራይብ፣ ላይክ እያደረጋችሁ ጀምሩ። እስከ መጨረሻው ድረስ ተከታተሉኝ። አስተያየት ኮሜንታችሁን ብብ ኮሜንት መስጫው ላይ ያስቀምጡልኝ። ወደ ርዕሳችን እንገባለን። ሕማማት ማክሰኞው? በሕማማት ማክሰኞው ምን ተደረገልን ጥያቄና መልስ ቀን ለምንስ ተባለ የሚለውን እንደ እግዚአብሔር ፍቃድ እንመለከታለን እንግዲህ ጥያቄና መልስ የተባለበት ምክንያት ምን ማለት ነው? የማቴዎስ ወንጌል ሀያ ስድስት ስድስት ላይ እናገኘዋለን። እዛ ላይ ገብታችሁ ማየት ትችላላችሁ። በሰፊው እዛ ላይ ያስረዳችኋል ማለት ነው። እንዲህም አላቸው የሊቀ መዛሙርቱም ከሁለት ቀን በኋላ ፋሲካዬ እንደሆነ ታውቃላችሁ ብሎ ጠየቃቸው። የሰውም ልጅም ለመሰቀልም አልፎም እንሰጣልም አላቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ማስገኘው ቀን በስሞን ቤት ተቀምጦ ነበር። በዛም ሄደችና አንዲት ሴት መልከ መልካም ነበረች። መልከ መልካም ቆንጅዬ ማለት ነው። መልከ መልካም ሴት ነበረች። የምትኖረውም በዝሙት መንፈስ ውስጥ ነበር፣ እች ሴት ማለት ነው። እሷም ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስም ሄደች። በመስታወትም እያየች እንዴት እናንባረ ማለት ነው መልኳን ሰውነቷን እያየች በመስታወት እንዴት እናንባረ ይህ ስጋ በስባሽ ነው ፈራሽም ነው እያለች ታዝ እናንባረ እሷም ወደ ሱቅ ሽቶ ልትጌዛ ሄደች። በሶስት መቶ ዲናርም ብር ልትገዛ ሄደች። ሱቅም ስጠይቅ እዚህ የለም ብለው መለሷት። ከሌላኛው ሱቅ ሄዳ ሽቶንም አገኘች። ሽቶንም ይዛ ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ ዘንድም ሄደች። ጌታችንን በስምዖን ቤት በማዕድ ላይ ተቀምጦ አገኘችው። ከራሱ ጀምራን በሽቶዎቹ አርከፈከፈችው። እሱም ይሁን እነሱም ይሁዳዎች ይችን ሴት ይቺ ሴት ለምን እንዲህ ታደርጋለች ብለው ተቃወሙ። እሷንም ሰውነ እሱም ጌታችን መድኃኒታችን ኢየሱስ ክርስቶስን እውነት እውነት እላችኋለሁ ይቺ ሴት በአራት ወንጌላውያን ትጻፋለች አላቸው። እንግዲህ በአራት ወንጌላውያን ትጻፋለች ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ነግሮን ነበረና በማቴዎስ ወንጌል ላይ፣ በሉቃስ ወንጌል ላይ፣ በዮሐንስ ወንጌል ላይ፣ በማርቆስ ወንጌል ላይ ትጻፋለች ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ነገራቸው። በለተማስገኙ የሚያደረገችው ዛሬ ኃጢአቴን በዴዴን የሚቅር በለኝ እያለች ጌታችን መድኃኒታችን ኢየሱስ ክርስቶስን ትማጸነው ነበረ።

ሐሙስም የቂጣ በዓል በመባል ይታወቃል። በዚህም ከግብፅም ነፃ የወጡት ቀን ነበር። የማቴዎስ 26:6 ላይ ከዚህ ችም ቀን ጀምሮ ማንም ጥያቄ ሊጠይቅም አልፈቀደለት። በዚህ ችም ቀንም ውስጥም ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ መቅደስ ውስጥ ውስጥ ሰፊ ትምህርት ሰጥቷል። በዚህም ቀን ለምን ጥያቄና መልስ ተባለ ሲባል እንግዲህ ወይ ጥያቄና መልሳችን እየመጣን ነው። ጥያቄና መልስ ለምን ተባለ ሲባል ፈሪሳውያን ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲህ ብለው ጠየቁት። ይህንንም ሥልጣን ማን ሰጠህ ብለው ጠየቁት። በማን ሥልጣን ታደርገዋለህ ብለው ጠየቁት። ይህንም ሲሉ ቤተ መቅደሱንም በጸዳ ጊዜ እናንተ ወንበዴ እናንተ ወንበዴዎችም በቤተ መቅደሱ ቤተ መቅደሱን አረከሳችሁት ብሎ ስለተናገራቸው፣ ቤተ መቅደሱንም የጸሎት ቤት ናት እንጂ የወንበዴ መገናኛ አይደለችም ሲላቸው ነበረ። ባለፈው ላይ አይተናል ማለት ነው። ይሄ ጌታችንን መዳንዳችን ኢየሱስ ክርስቶስ ይህንን ጥያቄን ጠይቀውታል። ጌታችንም ጥያቄያቸውን በጥያቄ መለሰላቸው። ሳይመልስላቸው ወይም ደግሞ መልሳቸው አይደለም ጥያቄን በጥያቄ መለሰላቸው። አንተን አይሉም አይረዱም። በቃ እየሆነ እየተደረገ እያለ በቃ እንዳልተደረገ እንዳልሆነ ነው እና የሚያዩት፣ ስለማይረዱት በጥያቄ ጥያቄያቸውን ሲመልስላቸው ምን ብሎ ጠየቃቸው? እኔ ደግሞ አንዲት ነገር እንጠይቃችሁ እንጠይቃችኋለሁ ጥያቄንም ከመለሳችሁ እኔም እመልስላችኋለሁ ብሎ ነገራቸው። ጥያቄውም እንዲህን ነበረ። የዮሐንስም የዮሐንስ ጥምቀትም ከወዴት ነበረች? ከሰማይስ ከሰማይ ከጌታችን ዘንድ ነው ወይስ ከምድር ከሰዎች ዘንድ ነው አላቸው። በዚህን ሰዓትም ጊዜ ፈረሳውያንም ከባድ ዱብዳ ወረደባቸው፣ ከባድ ጥያቄ ወረደባቸው ወረደባቸው። ከሰማይ አይሉ ጌታችን መድኃኒታችን ኢየሱስ ክርስቶስን ገመግብ ሊሆኑ ነው፣ ከምድር አይሉ ከምድር ደግሞ እንዳልሆነ ያውቃሉና። ከዛ ይህን ጥያቄ ሲጠይቅላቸው ምን ብለው እንዲመለሱ አብረን እኔ እነሱም እርስ በርሳቸው መነጋገር ጀመሩ። እነሱም አናውቅም ብለው መለሱለት። እሱም እኔ የጠየኳችሁን ጥያቄ ስላልመለሳችሁ እኔም አልመልስላችሁም ብሎ ነገራቸው። ዛሬ የምንጠቀመው ጌታችን የስጋዊ ፍቃዳችንን ነው እንጂ ሌላ እንጠቀምም። በዚህም ሰዓትም በዚህም ሰዓት መልስም ይሰጥ ነበር። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ያንን በጠየቃቸው ሰዓት አናውቅም ብለው መለሱለት ማለት ነው። እኔ የጠየኳችሁን ስላልመለሳችሁ እኔም አልነግራችሁም ብሎ መልስ ሰጣቸው። እንግዲህ ዛሬ ጥያቄና መልስ የተባለበት ቀን ማስገኘው ይሄን ይመስል ነበረ። ጥያቄን በጥያቄ እና ደግሞ ብዙም ሲያስተምራቸውም ነበረ። እንግዲህ ከስምዖን ቤት ሁኖ ብዙ ሲያስተምራቸውም ነበረ። አችም ሴት በዝሙት የ የተጎደለ በዝሙት የተበሳቀለ ሴት ጌታችን መድኃኒታችን ኢየሱስ ክርስቶስ ምህረት የሰጠባት ቀን ነው። በዛች ቀን ማለት ነው ማንም ማንም ያላደረገልኝ ነው እሷ ያደረገችልኝ ብሎ ጌታችን ምናግሯቸው ነበር ማለት ነው። የልቀ መዛሙርቱ ሁሉ አይሁዳን በዚህን ሰዓት ምን ብሎ ተናገረ ማለት ነው። ይህ ዲናር እንግዲህ አይሁዳን ሲባል ከአስር አንድ ከመቶ አስር ያገኛል እና ያንን ብር ያንን ዲናር ያን የምታወጣበትን ለምንድን ለእኔ ቢጤዎች ለምንድን ለዲካሞች አይሰጥም ብሎ መቃወም ጀመረ። እንግዲህ አይሁድ የማይፈነቀው ድንጋይና የማያደርገው ጥረት የለም። አይሳካላትም እና እውቀት የለውም እንጂ ማለት ነው። ከዛ እንደዛ ብሎ ሲናገር ጌታችንም መድኃኒታችን ኢየሱስ ክርስቶስም እንደዛ አለው፣ እቺ ሴት ማንም ያላደረገልኝና ያደረገችልኝ አንቺ ሴት ከኃጢአትሽ ተፈውሰሻል ድነሻል መልሰሽ እዚህ ቦታ ውስጥ እንዳትገቢ ህጅ ወደ ቤትሽ ብሎ ነገራት። እነሱም ሲያጉረመርሙ አይሁዳውያን ሲያጉረመርሙ በነበሩበት ሰዓት እንግዲህ ጌታችን መድኃኒታችን እንደዚህ ሲላት በጣም ትናሉ ተቃወሙ፣ ማለት ነው። ተቃውመውም ምንም ያደረጉትና ያመጡት የለም። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረት ካገኘን ነትን ካገኘን ሰላምን ካገኘ ማን የሚቃወመን የለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሀገራችን ሰላም፣ ለህዝባችን ፍቅር፣ አንድነትን ይደልልን። ፍቅር ጠፍቷልና ፍቅርን ይስጥልን። ሰላም ጠፍቷልና በሀገራችን ላይ ሰላም ይስጥልን። አልፎ አልፎ በአንድ ቦታ ሰላም ይኖራል። አልፎ አልፎ ደግሞ በአንድ ቦታ በአብዛኛው ቦታ ደግሞ ወጥቶ የሚገቡበት ህዝባችን ቤተሰቦቻችን እየተሰቃዩ ነው በተወለዱበት ባደጉበት በነበሩበት ቦታ ማለት ነው። እንግዲህ እግዚአብሔር አምላክ የድንግል ማርያም ልጅ ምሕረቱን ቸርነቱን ይደለን። ለእኛ ብሎ ተንገላቶ ለእኛ ብሎ ተሰቃይቷልና እሱ ባላጠፋው ጥፋት፣ የአዳም ልጆች ሁሉ ባጠፋነው ጥፋት ራሱን ዝቅ አድርጎ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዱ ኃጢአታችንን ደምስሶ ሰላምንና ፍቅርን አድሎናል። እንግዲህ ዛሬ በዕለተ ማክሰኞ ጥያቄና መልስ ለምን ተባለ? የሚለውን ባጭሩ አይተናል። ቀጣይ ደግሞ ነገ ደግሞ በዕለተ ሮብ ምን ተደረገልን የሚለው እንደ እግዚአብሔር ፍቃድ እንመለከታለን። እስከዚህ ሰዓት ወዶ ፈቅዶ ያደረሰን አምላክ የእግዚአብሔር ስም የተመሰገን የተባረከ ይሁንልን። ሰላም የዋለ ሰላም ያሳደረን በተባረከ በተቀደሰበት ቦታ እኛም ለቤቱ ለመቅደሱ ያብቃን። ቤቶቻችንንም በያሉበት ይጠብቅልን። ጥበቃው አይለየን። ስደታችንን ይባርክልን። የምንሰራውን ይባርክልን። ካልተባረከ ምንም የለምና እመቤት ድንግል ማርያም ከነልጇ ተባርክልን፣ ለደጇ ታብቃን እና ይሄን ይመስል ነበር። ውድ ቤተሰቦች እስከ ፍጻሜው ድረስ ስለምትከታተሉኝ አሁንም ከልብ አመሰግናለሁ ውስጥ በዓል ለእግዚአብሔር ወለመስቀሉ ክብር ይቆያል።